ነው ተረጋግቢ፣ እባክህ ምሳሌ። እንኳን ደስ አለሽ። መናገር አቃጣት እንጂ ተሰማሻለች በደንብ ትስማኝ። ምሳሌ፣ እንኳን ደስ አለሽ። አረ፣ ፈነዳ ነው እባክሽ፣ ነገሪ። ፌንት እንዳትብላ። ራስን አዘጋጅ። ሙገስ መኪናውን ሽጦ እየጎደለን አንድ ነጥብ አምስት ሚሊዮን ብር ታደጋ በለኝ ሞገስ ብቻ አይደለም ቅድስትም ትልቅ ባለውለታ ነው ወይኔ ቅድስት ወይኔ ተበላ ወይኔ ልድረስላት ወይኔ ቅድስት ወይኔ ተበላ ወይኔ ወርቁ ተበላ ወርቁ ተበላ ምንድን ነው ማን ነው የሚበላት ቡረ በቃ አንተ ዚሁን እኔ ሳይበላ ልድረስላት በቃ ዳጣ ምንድን ነው? አልገባኝም። ወይኔ ቅድስት ወይኔ ተበላ ተበላ። ወይኔ አንቺም ሆድ ዋሰሽ ማለት ነው። ሄሎ ዳጣ፣ ሄሎ ቅድስት ይህን ያክል ራስን አሳልፎ መስጠት፣ ዩ ቲንክ በጋይስ በቃ በዚህ ልክ ራስን አሳልፎ መስጠት በጣም የሚገርም ነገር ነው። ብሩክ በጣም ደስ ብሎታል። በነገራችን ላይ ብሩ ስለሞላ እዲያ ጣምጥታ ስትሰጠው ሞገስ ልኮልህ ነው ስትለው በጣም ነው ደስ ያለው ከሚባለው በላይ ምክንያቱም በእርግጥ በዚህ ደስ ያለ ተሰኘ። ታዲያ በምን ደስ ይሰኛል ልትሉት ትችላላችሁ፣ ጋይስ። እውነት ነው። እውነት በጣም ነው የተደሰተው። ደግሞ የሚያስደስት ነው ሁኔታ ነገሩ እና በጣም ነው ደስ ብሎት እንግዲህ እንትን እያለ ያለው ቤተሰቦች። ሌላ ማህሌት እንግዲህ እየተናጫነጨች ነው ማህሌት፣ እያለቀቀሰች ነው የማህሌት ለቅሶ በጣም ነው ደስ የሚለኝ እኔን። ማህሌት ስታለቅስ እኮ እኔ በቃ የለሁም ስትል ማለት ነው እኔ አንጀቴ ቀቤ ጥጥት ነው የሚያደርገው። በቃ የሆነ ድራማ መሆኑን ረሳውና በቃ የእውነት በቃ እኔ ጋር ያለ ታሪክ የመሰለኝ በጣም ነው የምደሰተው። ነው ምላችሁ ጋይስ፣ እናንተስ? እርግጠኛ ነኝ ይሄ ሁላችንም ስሜት ነው ብዬ ተስፋ አድርጋለሁ ማለት ነው። ሌላ እንግዲህ ዝና የሚገርመው ነገር ማሌትን ዝና መጠቀሚያ ነው ያደረጋል። በጣም በሚገርም ሁኔታ ግን እሷ ምንም አይገባትም። በፊት እንግዲህ በባለፈው እንዳያችሁት ቤቱን በስምሽ አዞርልሻለሁ እነሱን ብቻ አንድ ነገር አድርጊ ሞገስ በመኖሩ እኔ እንቅልፍ ነስቶኛል እያለ በነበረበት ሰዓት ላይ እንዳለውም እንግዲህ ሉሏን ወስደው ደግነቱ እሷን እሷን በማግኘቱ እንግዲህ እሷን የብሩክ ንግድ እንዲታነሳ አስደርጎ ሚስቱን ተቀበለ ማለት ነው። አሁን ደግሞ ምን ዳታን መሰላችሁ? ዝም ብለሽ ብቻ እኔን እንዳልኩሽን አድርጊ። ስለዚህ እሳ ብር እሰጥሻለሁኝ ብር ከፍለሽ አሁን እኔ ምን ብሩ ከእንግዲህ እኮ ልጁን አሳክሞ ሂዶ እንትን ካለ በኋላ እኔ እሱ ጋር ምን ምን አገኛለሁ? ቦታውና መኪናውን ሸጠው መሬት ቤቱና መኪናውን ሰጥለው። መጀመሪያ ገንዘባቸውን ከመመኘተሽ በፊት አለ እነሱ ሰዎቹ እንዴት ማጥፋት እንዳለብሽ ነው ማወቅ ያለብሽ። እሷ እነሱ ሞቷ አልሞቱም ጠክላታል። አትወርስ ዝናኮ ማለት ነው፣ ሞገስን ስለሚጠላ ሞገስን እንድትገለት እንድትበቀለት ስለሚፈልግ ነው አሁንም ማለት ነው ምንም እሷ የምታገጉ ማለት በቃ አትነቃም። ደግሞ ስለዚህ አሁን ምን አላት በቃ የመጀመሪያ በቃ ሞገስን ሞገስ መወገድ ያለበት ይላታል ማለት ነው። ከዛ እሺ እሺ ብሩን ብቻ ስጠኝ እንጂ እሺ ትላለ ማለት ነው። ስለዚህ ምን አላት ደግሞ ከዛ ቤት መውጣት የለብሽም እህተሽ ጋር ሆነሽ ያለውን ነገር ማስተካከል አለብሽ። ወደ ውጭ ወጣ ቤት ኪራይ ክፈልኝ እንዲያትለው እህተሽ ጋር ሆኛለን በቃ በቃ እሱ በሚፈልገው መንገድ ማለት ነው ስለዚህ እሱ መጠቀሚያ እያደረጋት አሁን ሞገስ እሱ ሰላም እንደማይሰጠው አሁንም ያውቃል። በቃ ሞገስ መቼም እንደማይፋታው በሉላ ጉዳይ ምክንያቱም የሉላንም ስሜት ስላየው እሱ እራሱ መቼም እንደማይፋታ ያውቃል ስለዚህ አሁን እሱ አማራጭ መስሎ የታየው ነገር ምንድነው እሱን ሞገስን እንድታስወግድለት በእሷ መኮል ነገሮችን ማስተካከል ነው እና ወይዘሮ ማህሌት በቃ ተፍ ተፍ ትላለች። እሱ መጠቀሚያ አደረጋት ሞገስን እሱ ሞገስን እንትን አለችለት ማለት በቃ እሱ ሰላሙን አገኘ። በቃ ሉላም አማራጭ የላትም። በቃ ማለት ከኔ ጋር በቃ ህሊና ስብስብ ብሎ ከኔ ጋር ትሆናለች አይነት ሀሳብ ነው። እንግዲህ የወረደ ሀሳብ ነው እውነት ለመናገር፣ ሰው ለራሱ ጥቅም ሲል በዚህ ልክ ለዛውም፣ ደግሞ ይዞ እጁ በእጁ ይዟታል እኮ ኦልሬዲ ሚስትየው ሚስቷን ግን ሰላም ምንም እየተሰማው አይደለም። እና ቤተሰብ በጣም ነው የሚያስገርመው፣ ማለት ነው የሚያስቀው። እና ማህሌት አሁንም የሱ መጠቀሚያ የሱ መሸጋገሪያ ድልድይ የሆነችው፣ እሷ ግን አልገባትም፣ ሊገባትም አይችልም ማለት ነው። ውድ ቤተሰቦቻችን እንግዲህ ላይክ እያደረጋችሁ ደግሞ ቀጣዩን ቪዲዮ በአዲስ መልኩ እንመጣለን። ቅድስቴ ወጣች፣ ቅድስቴን ያው እንዴት ሆና ወጣች፣ ዲያጣ እንዴት አተረፈቻል፣ ከዛም ደግሞ ምሳሌም ደግሞ አንድ ቤቷ ተፈቶ በሚቀጥለው ቪዲዮ እንገናኝ። እስከዛ ሰብስክራይብ ያደርጋችሁ ጠብቁን። ባይ ጋሽ